ፌት እንደ ዛተባት እውነት ለመናገር ጥፍሮቿን አንድ ባንድ የአምስቱ ልምጣቶቿን ወቶታል ማለት ነውና ሁሉንም ነገር እንግዲህ እንደ አየ ነው ማለት ነው። በእውነት ሎሊት እንዳትሞት ብለን በጣም ፈርተን ነበረ። እስካሁን ግን አለች ማለት ነው። እንግዲህ በቁሟ እያሰጋይባት ነውና ቀጥ ስራዋንም እንድትቀጥል እያደረጋት ነው ማለት ነው። አሁን ላይ ደግሞ በጣም እያሳሰበን እና እያስጨነቀን ያለው በኤፉ በኩል ክትትል አድርጓል ማለት ነው። ያ ቤት በኤፉ በኩል ደግሞ ብሬ የላከው ማን ነው የሚለውን ደግሞ ስናይ፣ እኔ በእኔ በኩል ማን ነው በሚለው ብዙም እንትን አለልን ማለት ነው። ዝቅ ወንድማችን ቢኒ ተመቷል ማለት ነው እንግዲህ ሁላችሁም እንደምታውቁት በጣም ሲያሰገው የነበረው ቤታዎርቱ ጸጣ ይል ማለት ነው። ጫሩስ በእርግጥ እንግዲህ ደግሞ እንደዛ አፍሶ ወርቆ ይታያል ማለት ነው። እና በጣም ያሳዝናል። ግን እኔ በእውነት ቢኒ ምንም ነገር እንዲሆንብን አልፈልግም ማለት ነው። ነገር ግን እኛ ያለው ሳይሆን እንግዲህ፣ ቪዲዮን እንዳያችሁት ሁላችንም በጉጉት ስንጠብቀውና ስንሳሳለት የነበረው ድራማ ነው። እንግዲህ ምንም ማድረግ አይቻልም እንደምታዩት በእርግጥ ይሞታል ብለን አናስብም። ለምን ይዛችሁልኝ ነው ስላለ አይገልብትም ማለት ነው እና ለማሰቃየት ያክል ነው። ይህን ያክል ለመጠቀም የፈለገው ያፌት ለምን እሱን ከገደረ ብዙ እንትኑ በጣም ያስጠላል። አሁን ላይ ያፌት ከእስር ቤት ተለቋል ማለት ነው። ከእስር ቤት ሲወጣ ያንን ውሻ ይዛችሁልኝ ነው ስላለ በጣም ብቻ እንደዚህ ይደረጋል ተብሎ እኛ ማላሰብነው ማልጠበቅነው ማለት ነው እና እንግዲህ እንትን እንደምታውቁት ናቲን እንደምታውቁት ያችን ለማዳም ብሎ ሳይሆን በዛችን ልጅ ምክንያት የእናቷን ስራ ለማወቅ ይፈልጋል። የራሱ የሆነ ውጥናለችው ውጥኗን ለመጨረስ ሲል ነው ማለት ነው እንጂ ነገሮችን በሙሉ ስብስብ ያደረጋቸው ያፌት ነው አሁን ላይ ያፌት መፈታት አልነበረበትም የሚል ብዙ ኮሜንት አለና፣ እንግዲህ መፈታቱም ለበጎ ይሆናል በሰፊው የምናየው። እንግዲህ ሞቷል ተብሎን የተነገረው ለቢኒ ለዲያግም ማለት ነው። ቢኒ ሞቷል ያጎት ተብሎ ተነግሮታል እንግዲህ እንትን ያደረገው የደወለለት እስማን ነው የሚለውን አብረ እናያለን ማለት ነው። እውነት ለመናገር ባይ ሞት ምንም ነገር ክፉ ነገር እንዲደርስበት አንፈልግም ማለት ነው። ነገር ግን እኛ ባልነው ሳይሆን እንግዲህ ድራማ ደስ በሚልበት ምክንያት ደስ በሚላቸው መልኩ ሊጨርሱት ፈልገዋል ማለት ነው። እንግዲህ እስኪ መጨረሻው ምንድን ነው የሚለውን አብረን የምናየው ይሆናል። ቤተሰብ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ አያሉ እግዚአብሔር ስምላምናለውኝ ሰብስክራይብ አድርጉኝ አበረታቱ ማለት ነው። አዲስ የማድረግ ላይ በነገራችን ላይ እናንተ ታበረታችሁኝ እጠይቃለሁኝ በትህትና ማለት ነው። እንግዲህ ለኤፉስ ብር የላከላት ማን ነው? ለኤፉ አርባ ሺህ ብላ ሰማንያ ሺህ ብር የላከላት ሰው ማን ነው የሚለውንም ራስ በራሳችን ጥያቄ ሆኖብናል ማለት ነው። ለኤፉ ብር የላከላት ማን ነው በሚለው ቤዚን ስታወራ ከጀርባ ሰምቶ ነበረ ማለት ነው። ናቲ እኔ ናቲን የላከላት የሚል ሀሳብ አለኝ። ለምን ከጀርባ በመስታወት ላይ ቤዝ ስታወራ እሱ እያዳመጠ ነበር እና ወይ እሱ ይሆናል ሌላ ከላት የሚል ሀሳብ አለኝ። ከአሁን ጀምረ ግን ክትትል እንድታደርግ ተብሎ ክትትል ሊያደርግ የያፌት ቀኝ እጁ ማለት ነው ክትትል እንዲደረግባት ወደ ት እንደምትሄድ ምን እንደምታደርግ፣ እንግዲህ እሷ የፈለገችው ምንድነው የዲኤን ኤ ልታስመረምር ነው ማለት ነው። የወንድማማቾቹን የአፊትን እና የእናቴን ማለት ነው። ነገር ግን እንዴት አድርጋ ነው የምታስመራምረው እንዴትስ ነው የሚለውን ደግሞ እሷ ያለችው የእናቴን ነው ብላለች። ነገር ግን ነገር ግን በሕክምና በሐኪም ቤት ውስጥ በእስር ቤትም በሁሉም ቦታ የአፌት ሰዎች ናቸው ያሉት። እና ይሄ ነገር እንዴት ነው የሆነው የሚለው እኔ ለምን እሷ ያለችው እንግዲህ የማንን ነው ለማወቅ የፈለሽው ብትባል፣ የእናቴን የገነትን እናትነት አምኜ ለመቀበል ስል ነው ብላ ይህንን ሀሳቧን ሰጥታለች ማለት ነው። ይሄ ነገር እውነት ነው ወይስ አይደለም የሚለውን ደግሞ አብረን እናያለን። ናቲስ ምን ላይ ነው ናቲ ምንድን ነው የሆነው? የሚለውን ደግሞ አብረን ስናይ ናቲ አሁን ላይ ደግሞ ክትትል ያደረገችበት ያለችው የአዲሱ ፍቅረኛ ብላ እየገባችው ነው። ያኛው ልጅ ደግሞ ወንድሟ ደግሞ የቢዚ የድሮ የትምህርት ቤት ፍቅረኛ ሆኖ ተገኝቷል ማለት ነው። እንግዲህ በነገራችን ላይ በጣም ውስብስብ ያሉ ብዙዎች አሉ። እንግዲህ እንዴት እንደሚፈቱም ባናውቅም ይሄ ነገር ግን በጣም አሳሳቢ እና አስጊ እንትን ነው። እንግዲህ በቢኒ ላይ ምንድን ነው የደረሰው የሚለውን አብረን እናያለን። ቢኒ ይሞታል ወይስ ሲድናል የሚለውንም አብረን እንከታተላለን ማለት ነው። እንግዲህ ቤተሰብ የሆነ ችግር ተፈጥሯል። ምን የምን ችግር? እቃውን እስካሁን አልተረገፍም እንዴ? ደግሞ ስለዚህ ጉዳይ ሉሊት አለች እንዲህ የምትቆጣጠሩ ደግሞ ከእሷ ይልቅ ለማን ተደወልክ? በጣም ስለፈራች አለቃ ከገኘኝ ይገለኛል ብል ሄዳለች ማለት